ወንዶች ወፍራም ሴት ይወዳሉ አሁን ይህን ጽሁፍ የሚያነቡ ሰዎች ለሁለት ይከፈላሉ የመጀመሪያዎቹ አሁን ይህንን ስነግራችሁ ሜዳሊያ ይገባናል ልትሉ ነው ይህ ሁሉ የሚያሸልምበት ጀግንነት አይደለም ይላሉ ሌሎቹ ደግሞ ዱባ ሴት ትወዳላችሁ እና ምን ይጠበስ ይላሉ ያውና እነማን የትኞቹ እንደሆኑ ታውቃላችሁ ሰውነትሽ በከርቤ የተሞላ ድንቡሽ ብለሽ ድንቡሽ ቡሽ ያለ ሴት ነሽ አንቺን ለመጥበስ እንዴት እንደሚተዋወቅሽ ጭንቆት መላ እየፈለገ ያለ ሲያይሽ ልቡ የሚደነግጥ ስንት ሸበላ አለ መሰለሽ። ወፍራም ሴት ቆንጅዬ ናት። በዛ ላይ በራስ መተማመናቸው ለብዙ ጊዜ ራንች ልጅ ይህንን ሰውነት የሆነ ነገር በዩ እየተባለች ሁሉን ችላ የገነባችው ግን በጣም ጠብቃ ያመጣችው ሰውነቷ ስለሆነ በራስ መተማመኗ በቀላሉ የሚሸረሸር አይደለም። አላፊ አግዳሚው ዱብዬ ስረቶ ጌቶ እያለ በየመንገዱ እየለከፈ ሊያሸማቃት እየታገለ በነበረበት የልጅነትና የአዋቂነት እድሜዋ ከራሷ ጋር ብዙ ብትታገልም ያንን የትግል ዘመን አንዴ ካለፈች በኋላ በራስ መተማመንና የመኩራት ስሜትን ታዳብራለች። ደግሞ ልብስ ሁሉ ሲያምርባት የሆነ አዳራሽ ወይም ፓርቲ ነገር ላይ ዘናጭ ወፍራም ሴት ከብለል ከብለል ስትል አይተህ ታውቃለህ? አይን ሁሉ ትሞራለች። ስለህ ሰነቷ በከርብ ላይ ከርብ እንደገና ሌላ ከርብ ያለው ነው። ያጫ አይተ ይችን ስታይ ፈጣሪ ማመስገን ብቻ ነው ያለብህ። ዳሌ የምትወድገው ከሆነ ሞንደል ያለ ዳሌ መሞቻ ከሆነ በቃ ሙሉ ፓኬጅ ይዛለች። ስለ ሁሉ ነገሯ ሁሉም ሙሉ ነው። ታድለ እነዚህ ሴቶች በተፈጥሮ ጡታቸው ትልቅ ነው። መቀመጫቸው ወደ ክብ ቅርጽ የተጠጋ ነው። ገላቸውን በጣም ለስላሳ። ብዙ ወንዶች ይህንን በማየት ለእናትነት የተሰራች ትክክለኛ ሴት ናት ብለው ያምናሉ። ቲቪው፣ ፊልሙ፣ ማስታወቂያው ሁሉ የውበት ልክ አጭን ሴት እንደሆነች ሊያሳምንህ ይታገል ይሆናል። እመነኝ ወፍራም ሴት የጠበስ ክለት ፈገግታዋ አበባ ነው። ስታያት ውብ ናት። ቀለል ያለና ለጆሮ የሚጥም ድምፅ አላት። ሳቋ ሙዚቃ፣ ደስታዋ ለሰው የሚጋባ አይነት ነው። እነዚህ ሴቶች ብዙ ጊዜ በጣም ጥሩ ስነ ምግባርና አስተዳደግ ያላቸው ናቸው። እነዚህ ሴቶች ብዙ ጊዜ አስመሳይ አይደሉም። የስሜታቸውን ቀጥተኛ ፊት ለፊት ይዘረግፉታል። በጣም ስሜታዊ ናቸው። እራሳቸውን በተመለከተ ትሁቶች ናቸው። ሲናገሩም ሀቅ አቁን ነው። በፍቅር ውስጥም ታማኝ ግንኙነት የተሰጡና በጣም ተንከባካቢዎች ናቸው። ወፍራም ሴት ማግባት ማለት ከሁሉም ነገር ብዙ ብዙ የታደላ ሴት ማግኘት ማለት ነው። ከጡትም ብዙ ብዙ ከመቀመጫም ብዙ ብዙ ከዳሌም ብዙ ብዙ ስትራመድ ራሱ ልብን የምታሸብር ስታቅፋት ልብን የምታርድ ሰኑንታ ቶሎ ቶሎ እጅ ላይ የሚቀልጥ አልጋ ላይ ቀጭኗ ሴት የተሻለ አቅም አላት ቢባልም፣ ወፍራማ ሴት እርካታ ለማሟላት ተጨማሪ ርቀትን ትሄዳለች፣ ልብን ታጠፋዋለች። ቀጭን ሴት ጋር ፍቅር መስራት የስፖርት መኪና መንዳት ብለው ወፍራም ሴትን አቅፎ መተኛት ግን ሊሞዚን መንዳት ነው ቅንጡ ምቹ እና የሚገርም ፍቅር ጊዜ ይኖራል ውድ አድማጆቻችን ለዛሬ ነበር እኔን ይመስላል መስላል ሰብስክራይብ በማድረግ የሸዋ ሚዲያ ቤተሰቡን እንዲሁም ደግሞ ቪዲዮን ላይክ በማድረግ አበረታቱን በሌላ ጠቃሚ ቪዲዮ እስከምንከነድ ድረስ ሰላም